ሊኖክስ አደገኛው የፈረስ ሌባ። ከመጠን በላይ ካስደነቁኝ ነፍስ የዘሩ ሰዎች ጥናት አንዱ የጆርጅ ሊኖክስ ታሪክ ነው። በጀፈርሰን ካውንቲ የታወቀ የፈረስ ሌባ ነበር። የሁለተኛ ጊዜ እስራት ጊዜው ላይ ነበር። ሴድዊክ ካውንቲ በተመሳሳይ ክስ ለመጀመሪያ ጊዜ ወደ ወህኒ ልኮትም ነበር። በ1887 እና በ1888 ዓ ም በከሰል ማዕድን ውስጥ ሰርቷል። ይሰራበት የነበረው ቦታ አደገኛ ነበረና ይህንኑ ሁኔታ ለሚመለከተው መኮንን አመልክቶ ነበር። መኮንኑ ግን ነገሩን አጥንቶ ክፍሉ ከአደጋ ነፃ የሆነ መሆኑን ስላመነበት ሌኖክስን ወደ ስራ ገበታው እንዲመለስ አዘዘው። እስረኛው ትዕዛዙን ተግባራዊ በማድረግ ከአንድ ሰዓት በላይ ሰራ። ሆኖም ግን ብዙም ሳይቆይ ጣራው ተንዶ ሊኖክስን ሙሉ በሙሉ ቀበረው። በዚህ ሁኔታም ለሁለት ሰዓታት ያህል ቆየ። በእራት ሰዓት የእስረኛ ቆጠራ ሲደረግ ሊኖክስ በስፍራው ባለመገኘቱ አስቸኳይ አሰሳ ተደርጎ በፍርስራሽ ቁልል መሃል አገኙት። ሕይወት የተቋረጠች መስላ ነበር። ካወጡት በኋላ በወህኒው ሐኪም ምርመራ ተደርጎለት ሕይወቱ ማለፏ ተረጋገጠ። አስከሬኑም ሊታጠብ ሊለብስ፣ እንዲሁም ለቀብር ሊዘጋጅ ወደሚችልበት ሆስፒታል ተወሰደ። የሬሳ ሳጥንም ተዘጋጅቶ ወደ ሆስፒታሉ መጣ። አስከሬኑን ለቀብር ለማዘጋጀት የተመደበው ቄስ የመጨረሻውን አሳዛኝ የሆነ ጸሎተ ፍታት ያደርግ ዘንድ ሆስፒታል ደረሰ። ጥቂት እስረኞች አስከሬኑን ከተቀመጠበት ስፍራ አንስተው ወደ ተዘጋጀው ሳጥን እንዲወስዱ ታዘዙ። አንዱ የአስከሬኑን ራስ፣ ሌላው ደግሞ እግሮቹን በመያዝ የክፍሉን ግማሽ ያህል ከሄዱ በኋላ ራሱን ይዞ የነበረው እስረኛ ስላደናቀፈው ሚዛኑን ስቶ አስከሬኑን በወለሉ ላይ ለቀቀው። የሟቹ ሰው ራስ ከወለሉ ጋር ተላተመ። ወዲያውም የሚያስገርምና የሚያስደንቅ ሁኔታ በመካከላቸው ተከሰተ። ጎላ ያለ የሲቃ ድምፅ ተሰማ። ወዲያውም አይኖች ተከፈቱ፣ ሌሎችም ነፍስ መዝራቱን የሚያበስሩ ሁኔታዎች ተከሰቱ። ወዲያውም ሐኪም ተላከ። ሐኪሙም ከሰላሳ ደቂቃ በኋላ በደረሰ ጊዜ ሟቹ ብርጭቆ ውሃ ጠይቆ ሲጠጣ አገኘው። የሬሳ ሳጥኑን ወዲያውኑ ዞር አደረጉት። በኋላም ለሌላ እስረኛ መቅበሪያ ተጠቀሙበት። የሊኖክስን ግንዛት ፈቱትና የእስር ቤት ልብሱን አለበሱት። በተመረመረ ጊዜ አንድ እግሩ ከመሰበር በቀር ሌላው አካሉ ያጋጠመው መበለዝ ብቻ ነበር። ለስድስት ወራት በሆስፒታል ውስጥ ሲታከም ቆይቶ እንደገና ወደ ሥራው ተመለሰ። ይህንን ታሪክ አብሮት እስረኛ ከነበረ ሰው በመስማቴ ባለ ታሪኩን ለመተዋወቅና ከራሱ አንደበት ለመስማት ከፍተኛ ጉጉት አደረብኝ። ይህን ዕድል ግን ለወራት አላገኘሁትም ነበር። ኋላ ግን መጣ። ከማዕድን ስራ ከተሰናበትኩ በኋላ ስለ አንድ የእስር ቤት ቢሮ ዓመታዊ ሪፖርት እንዳቀርብ ተጠየቅኩ። አንድ ቀን ወደ ሕይወት ስለተመለሰው እስረኛ እየተወራ ያለ ባለታሪኩ ታሪኩ በቢሮው ደጃፍ አለፈ። ለእኔም ሰውየውን አሳዩት። ነሚና አጋጣሚ በመጠቀም ወደምሰራበት ስፍራ መጥቶ ያነጋግረኝ ዘንድ አንዲት ማስታወሻ ወረቀት አስጨበጥኩት ብዙም ሳይቆይ ወደ ቢሮዬ እኔን ያገኘኝ ዘንድ የምትናገር ደብዳቤውን አንጠልጥሎ ከተፍ አለ በደንብ ተዋወቅን አስደናቂ ታሪኩንም ከራሱ ከናፍር ተሰማሁኝ ከሰላሳ ዓመት የማይበልጥ ጉብል ነው አደገኛ ወንጀለኛ ነበር ጥሩ ትምህርትና በተፈጥሮ ብሩህ አእምሮ ያለው ነው ከመጠን በላይ አስደናቂ የሆነው ታሪኩ ያለው ሞቶ በነበረበት ጊዜ ያጋጠመው ታሪኩ ነው። እንደ ፈጣን ጸሐፊና ዘጋቢ ታሪኩን ካፉ እንደሰማው ነው ቃልን በጽሑፍ ለማቅረብ በሚያገለግል ምልክት ያሰፈርኩት። ጠዋት ጀምሮ ሆዴን ባርባሪ ላይ ነበር። ክፉ ነገር እንደሚሆን ይሰማኝ ነበር። ከተሰማኝ ስሜት የተነሳ ስለተሸበርኩኝ ወደ ማዕድኑ ኃላፊ መኮንን ሚስተር ጋሪሶን ጋር በመሄድ የምሰራበትን ክፍል እንዲገመግም ጠየቅኩት። እርሱም የሚቆፍርበት ቦታ መጥቶ በአግባቡ ይመስለኛል ከመረመረ በኋላ አስጊ እንዳልሆነ አረጋግጦ ስራዬን እንድቀጥል በማሳሰብ እንደ ወፈፌ ቆጥሩን ሄደ። ለሰዓታት ያህል ቁፋሮዬን ቀጠልኩ። ድንገትም ድቅድቅ ጨለማ ሆነ። ትልቅ የብረት በር ብርግድ ብሎ የተከፈተ መሰለኝ። በውስጡም አለፍኩኝ። ወደ አእምሮዬ አንድ ሐሳብ መጣ ሞቼ በሌላ ዓለም እንዳለሁ። አንድም ሰው አላይም፣ አንዳችም ድምፅ አይሰማኝም። ለእኔ በማይታወቀኝ ሁኔታ ወደ በሩ ከሚያመራው መንገድ ፈቀቅ ብዬ መንቀሳቀስ ጀመርኩ። ጥቂት ርቀት ከተጓዝኩ በኋላ ወደ አንድ ሰፊ ወደሆነ የወንዝ ዳርቻ ደረስኩ። ጨለማም አልነበረም፣ ብርሃንም አልነበረም። ሆኖም ግን በምሽት ከዋክብት የፈነጠቁት በቂ ብሩህ ብርሃን ነበር የሚታየው። በውሃው ውስጥ የሆነ ድምፅ እስከሰማው ድረስ በወንዙ ዳርቻ ብዙ አልቆየሁም ነበር። ወዲያው አንድ ሰው ከቆምኩበት ስፍራ በጀልባ ከች አለ። ክው ብዬ ቀረው። ለጥቂት ደቂቃዎች ተመለከተኝና ለእኔ እንደመጣ ነገረኝ። ጀልባ ውስጥ ገብቼ ከወንዙ ባሻገር ወዳለ ስፍራ እንደምንሻገር ነገረኝ። እኔም ታዘዝኩኝ። ቃል ትንፍሽ አላለም። ማን መሆኑን የት እንደምንሄድ ለመጠየቅ ከጀልኩኝ፣ ምላሴ ከትናጋዬ ጋር የተጣበቀ መሰለኝ፣ ቃል ማውጣት አቃተኝ። በመጨረሻም በተቃራኒው ወዳለው ዳርቻ ደረስንና ከጀልባው ወጣው። ባለጀልባው ከመቅጽበት ከአይን እይታ ተሰወረ። ብቻዬን ቀረው። ምን ማድረግ እንዳለብኝ አላውቅም ነበር። ወደፊት ስመለከት ወደ ጨለማ ሸለቆ የሚመሩ ሁለት መንገዶች አየው። አንደኛው መንገድ ሰፊና ቀና ይመስላል፣ ሌላኛው ግን ጠባብና ወደ ሌላ አቅጣጫ የሚመራ ይመስላል። በውስጤ ቀና የመሰለውን መንገድ ለመያያዝ ወሰንኩ። ብዙም ሳልሄድ ጨለማው የበረታ መጣ። ወዲያውኑ ከርቀት የሚወረወረውን ብርሃን ተገን አድርጌ ጉዞዬን ቀጠልኩ። በዚህ ጊዜ በቃላት ልገልጠው ከማልችል ፍጥረት ጋር ተገናኘው። ምን እንደሚመስል ልሰጥ የሚችለው መግለጫ ልብስብስ ያለና የሚሰቀጥጥ ነው። ሰው መሰል ሲሆን ከማውቀው ሰው ሁሉ ግዙፍና የተለየ ነው። ቁመቱ ቢያንስ አስር ጫማ ይሆናል። በጀርባው ላይ ታላቅ ክንፎች ያሉት ሲሆን ቆፍረው ከነበረው የከሰል ማዕድን ይጠቁራል። ፍጹም ራቁቱን ይመስላል። በእጆቹ የያዘው ጦር ርዝመት አስራ አምስት ጫማ ያህል ከፍታ ነበረው። ዓይኖቹ የእሳት ኳሶች ሲመስሉ፣ አንድ ኢንች የሚያካክሉ ጥርሶቹ ፐርል ይመስላሉ። አፍንጫው አፍንጫ ከተባለ ትልቅ ሰፊና ጠፍጣፋ ነበረ። ፀጉሩ ከርዳዳ ከባድና ረጅም ሲሆን፣ በትከሻው ላይ ተንዘራፍቷል። ድምፁ እስከማስታውሰው ድረስ የአንበሳ ግሳት ይመስላል። በአንደኛው የብርሃን ብልጭታ ጊዜ ነበር ያየሁት። ባየሁትም ጊዜ በድንጋጤ እንደ ቅጠል ተውለበለብኩ። ወደ እኔ የወረውረው ይመስል ጦሩን ሰበቀ። በድንገትም ቆምኩ። እስካሁን በሚሰማኝ አስፈሪ ድምፅ እንድከተለው አዘዘኝ። በጉዞዬ እንዲመራኝ ተልኮ ነበረና ተከተልኩት። ታዲያ ምንስ አማራጭ ነበረኝ? ጥቂት ራቅ ብለን ከሄደን በኋላ በፊታችን ታላቅ ተራራ ብቅ ማለት ጀመረ። ወደኛ በኩል ያለው የተራራው ፊት ቀጥ ያለ ግድግዳ ሲመስል ተራራው ለሁለት የተገመሰ ይመስላል። አንዱ ክፍል የለም ተወስዷል። ቀጥ ያለ ግድግዳ በሚመስለው ተራራ ላይ ይህ ገሃነመ እሳት ነው የሚሉ ፊደላትን በግልጽ አይቻለሁ። መሪዬ ወደዚህ ቀጥ ወዳለው ተራራ ቀርቦ በጦሩ እጀታ ሶስት የሚሰቀጥጡ ድምጾችን አወጣ። ከመጠን በላይ ትልቅ የሆነ በር ተከፈተና አለፍን። በተራራው መተላለፊያ መንገድም ወሰደኝ። ለጥቂት ጊዜ በግብፃውያን ጨለማ ተጓዝን። የመሪን ከፍተኛ የሆነ የኮቴውን ድምፅ እየተከተልኩ የሰገስን። በመንገዳችን ሁሉ የሞት ጣር የመሰለ ጥልቅ ድምፅ እሰማ ነበር። ጉዞአችን በገፋ መጠን የሞት ጣር ድምፁ እየጎላ መጣ። ውሃ ውሃ የሚል ጩኸት ይሰማኝ ነበር። ወደ ሌላኛው በር ስንመጣና ስናልፈው ውሃ ውሃ እያሉ በሲቃ የሚጮሁ በሚሊዮን የሚቆጠሩ ሰዎች ድምፅ ይሰማኝ ነበር። በመሪዬ ማንኳኳት ሌላ በር ተከፈተ። በተራራው ውስጥ እንዳለፍን ተረዳሁ፣ ለጥ ያለና የተንጣለለ ሰፊ ሜዳ በፊታችን ተዘርግቷል። መሪዬ በዚህ ቦታ ነበር ጥሎኝ ሌሎችን የጠፉ መናፍስት ወደ ተመሳሳይ መድረሻ ሊመራ የሄደው። በዚህ ገላጣ ሜዳ ላይ ያንኑ የመሰለ ሌላ መሪ ወደ እኔ መጣ። የያዘው ጦር ሳይሆን ትልቅ ሰይፍ ነበር። የዘላለም ዕጣዬ ምን እንደሚሆን ሊነግረኝ መጣ። ነፍሴን በሚያውቅ ድምፅ መናገር ጀመረ! በገሃነመ እሳት ነህ አለ። ለአንተ ተስፋ ሁሉ ተሟጦብሃል። በተራራዎች ውስጥ ባለፍክ ጊዜ የሰማቸው መላሳቸውን እያረጥቡ ዘንድ ውሃ ውሃ የሚሉ የሲቃ ድምፆችና ጩኸቶች የጠፉ ነፍሳት ድምፆች ናቸው። በዚያ መተላለፊያ ወደ ገሃነመ እሳት ባህር የሚያስገባ በር አለ። እድል ፈንታ ፈጥኖ በዚያ ይሆናል ልትወጣ ወደማትችልበት ስቃይ ከመጣልህ በፊት በዚያ ለሚገቡ ተስፋ እንደሌላቸው መጠን በዚህ አውላላ ሜዳ ላይ ለጥቂት ጊዜ እንድትቆይ ይፈቀድልሃል። ይኸውም የአንተ ቢጤዎች ከስቃይ ይልቅ ይጠብቃቸው የነበረውን የተድላና የፍስሐ ህይወት ለጥቂት ጊዜ ያዩ ዘንድ ስለሚፈቀድ ነው በዚህ ብቻዬን ተተውኩ ያሳለፍኩትና ያስፈራኝ አስጨናቂ ጉዞ ውጤቱ ምን እንደሆነ አልገመትኩም ነበር አሁን ግን ክው ብዬ ቀረው ሁለንተናዬን ታላቅ ፍርሃት ወረረው ብርታቴ ከዳኝ እግሮቼ ሰውነቴን መሸከም ተሳናቸው እርዳታ ወደማይገኝበት ጭንቅ ውስጥ ገባሁ አጥወለወለኝ ግማሽ መንቃት ግማሽ መተኛት የማልምም መሰለኝ ከኔ በላይ ርቆ በመጽሐፍ ቅዱስ ያነበብናትን ውብ ከተማ ተመለከትኩኝ። የኢያስጴር ግድግዳዎቿ ምንኛ ድንቅና ውብ ናቸው። በአበቦች የተሸፈነ ሰፊ ሜዳ በርቀት ተመለከትኩ። በከተማይቱ መግቢያዎች እጅግ ብዙ የሆኑ መላእክት ሲወጡና ሲገቡ ተመለከትኩ። አስደናቂ መዝሙሮችን ይዘምራሉ። ከጥቂት ዓመታት በፊት ከእኔ ጠባዬ ብልሹነት የተነሳ እድሜዋ አጥሮ በሞት ተለይታኝ የነበረችውን አሮጊት እናቴን በመካከላቸው አየኋት። ወደ እኔ ያየች ወደ እርሷ የምጠራኝ መሰለኝ። እኔ ግን ፈጽሞ መንቀሳቀስ ተሳነኝ። ወደ ታች ተጭኖ የያዘኝ ከባድ ነገር የሚመስል አላላውሳለኝ። አሁን ለስለስ ብሎ የሚነፍሰው ነፋስ የእነዚያን ውብ አበቦች የመዓዛ ሽታ አቋደሰኝ። ጣፋጭ የሆነ የመላእክት ዜማ ሰማሁ። እኔም ለራሴ ከእነርሱ እንደ አንዱ ሆናለሁ አልኩ። ተድላ ጽዋ እየተጎነጨው ሳለ ድንገት ከከናፍርቴ ላይ ተነጠኩኝ። ከእንቅልፌ እንደምነቃ ሆንኩ። በጨለማው መሬ ከጣፋጩ የህልም ምድር ተቀሰቀስኩ። እርሱም ወደ ዘላለም ስቃይ የምትገባበት ጊዜው ነው አለኝ። ተከተለኝ አለኝ። እርምጃይን በማስተካከል መሪን ተከትዬ እንደገና የጨለማውን ጉዞ ተያያዝኩት። ወደ መተላለፊያ መንገድ ትይዩ ያለው በር ወደ መንገዱ በኩል ሲከፈት እና እርሱን ተከትለን ስንሄድ ራሳችን በሌላ በር በኩል ስናልፍ አገኘሁት። እግዚኦ! የእሳቱን ባህር አየሁት። በፊት ለፊቴ የአይን እይታ ሊደርስ የሚችልበት ድረስ ስመለከት የእሳት ባህርና የእሳት ድኝ በገሃድ ይታየኝ ነበር። ታላላቅ የእሳት ማዕበላት እርስ በርሳቸው ሲላተሙ እንደ አደገኛ የባህር ወጀብ ወደ ላይ ሲዘሉ አየሁኝ። በማዕበሉ ውስጥ የሰው ልጆች ሽቅብ ሲወረወሩ፣ ወዲያው ደግሞ ወደ ጥልቁ ባህር ሲሰጥሙ አየሁኝ። ማዕበሉ ለአፍታ ሽቅብ ሲወረውራቸው የፍትህን አምላክ ሲራገሙ ከአፋቸው የሚወጣው ቃል ይሰቀጥጣል። ውሃ ፍለጋ የሚጮሁት ጩኸት ልብን ያርዳል። ይህ ሰፊ የሆነው የእሳት ባህር በጠፉት ነፍሳት ዋይታና ጩኸት ያስተጋባል። በዚህ ሰዓት ነው ዓይኖቼን ወደ በሩ መለስ ያደረግኩት። ከመግባቴ በፊት ጥቂት ደቂቃዎች ሲቀሩኝ ልብ የሚያርድ ጽሑፍ አነበብኩኝ። ይህ ያንተ የመጨረሻ ፍርድ ነው፣ ዘላለም ማብቂያ የለውም። ወዲያውም ምድር እግሬን ስትከዳኝ ወደ ጥልቁ ባህር ስሰጥም ተሰማኝ። በቃላት ልገልጠው የማልችል ውሃ ጥም ለቀቀብኝ። ውሃ እያልኩ ስለምን ራሴን በእስር ቤት ሆስፒታል ውስጥ አገኘሁት። የእስር ቤቱ ኃላፊዎች ቀውሷል ብለው የማይረባ ቦታ እንዳይወትፉኝ በመስጋቴ ዝምታን መርጬ ይህንን ታሪኬን ትንፍሽ አላልኩም ነበር። በዚህ ሁኔታ ነው ያለፍኩት። አሁን በምኖረው ኑሮ እርካታ አለኝ፣ መንግስተ ሰማያትም አለ፣ ገሃነመ እሳትም አለ። የተለመደው ጊዜው ያለፈበት የሚመስለን ገሃነመ እሳት መጽሐፍ ቅዱስ እንደሚነግረን በእርግጥ አለ። አንድ ነገር እርግጠኛ ነኝ፣ ወደ ገሃነመ እሳት ፈጽሞ አልሄድም። በሆስፒታሉ ውስጥ ዓይኖቼን እንደከፈትሁ ነፍስ መዝራቴንና ወደ ምድር መመለሴን ተረዳሁ። ወዲያውኑ ልቤን ለእግዚአብሔር በመክፈት እንደ ክርስቲያን ለመኖርና ለመሞት ቆረጥኩኝ። አስጨናቂው የሲኦል ገጽታ ከትዝታ ፈጽሞ አይጠፋም። ያየሁትም የመንግሥተ ሰማያት ውበትም እንዲሁ ነው። ውድ አሮጊት እናቴን በዚያ አገኛታለሁ። በዚያ ውብ የሆነ የውሃ ዳርቻ ስር ለመቀመጥ ፍቃድ ማግኘት፣ ከመላእክቱ ጋር መውጣትና መግባት፣ ልዩ መዓዛ ባላቸው በሚያውዱ አበቦች በተከበቡ ስጋ ለባጅ ፈጽሞ ሊያልመው ከሚችለው በላይ ውበት ባላቸው ኮረብቶችና ሸንተረሮች የዳኑትን ነፍሳት ዝማሬ ለመስማት፣ እነዚህ ሁሉ በምድር ላይ በክርስትና ከምኖራቸው ኑሮ በላይ ዋጋ የማገኝባቸው ሲሆኑ ወደ ወህኒ ከመጣሌ በፊት ያስደስቱኝ ነገሮች ብተውም ከዚህ ተድላና ፍሳሕ ጋር ፈጽሞ አይወዳደሩም። አሁን ከወንጀል አጋሮች ጋር ተቆራርጫለሁ። ከእስር በምለቀቅበት ጊዜ ከመልካም ሰዎች ጋር እወዳጃለሁ። አንባቢዎቻችን ይህን ስናስተላልፍ ልክ ከሊኖክስ አፍ እንደወጣው ነው። የጽሑፉ ርዕስ 48 ሰዓት በገሃነም ነው። በመጽሐፍ ቅዱስ ውስጥ ከተገለጡት እውነቶች አንዱ የመንግሥተ ሰማያትና የገሃነመ እሳት ጉዳይ ስለሆነ እርስም መጽሐፍ ቅዱስን በማንበብ ይህንን እውነት ይረዱ። ትርጉም በተስፋዬ ጌታሁን።